ቻይና የዓለማችን ትልቁን የድሮን ትዕይንት በማሳየት ክብረ ወሰን ሰበረች። የቻይናዋ ቾንግቺንግ ከተማ በዓለማችን ትልቁ የድሮን ትዕይንት በማሳየት አዲስ የዓለም ክብረ ወሰን አስመዝግቧለች። ቻይና 11 ማሳየት ክብረ ወሰን ሰበረች። የቻይናዋ ቾንግ ቺንግ ከተማ በዓለማችን ትልቁ የድሮን ትዕይንት በማሳየት አዲስ የዓለም ክብረ ወሰን አስመዝግቧለች። ቻይና 11787 የሚደርሱ ድሮኖችን በመጠቀም ባሳየችው የድሮ ትዕይንት ነው። ዓለም የድንቃድንቅ መዝገብ ላይ አዲስ ክብረ ወሰን ያስመዘገበችው ቻይና በትልልቅ የድሮ ትዕይንቶችን ትዕይንቶች የምትታወቅ ቢሆንም በቾንግቺንግ ከተማ በተደረገው ትዕይንት ከዚህ በፊቱ በነበሩት ትዕይንት ትርኢቶች በይዘቱ ትልቅ ነው ተብሏል። በመብራት ባሸበረቀው በዚህ ደማቅ የድሮ ትዕይንት ላይ ከመቶ ሺህ በላይ ሰዎች መታደማቸው ተነግረዋል። የድሮ ትዕይንቱን ታዳሚዎች ከማግዝናናት ባሻገ የድሮ ትዕይንቱን ታዳሚዎች ከማዝናናት ባሻገር የተለያዩ ድሮዎች የድሮን ጥናቶች የሚካሄዱበትና የቻይና የደረሰችበትን የድሮ ቴክኖሎጂ ማሳያ ነው ሲሉም የዘገበው ኦዲቲ ሴንተራል ነው። ባንኮች መካከል የ700 ቢሊዮን ብር ግብይት ተፈጽሟል አቶ ማሞ ባለፉት አስር ወራት ባንኮች እርስ በእርሳቸው ከ700 ቢሊዮን ብር መገበያየታቸውን የብሔራዊ ባንክ ገዢ ማሞ ምረቱ ገለጹ። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምረቱ የተሟላ የማክሮ ኢኮኖሚ ማሻሻያ አፈጻጸም ጉዳዮችን አስመልክቶ ማብራሪያ ሰጥተዋል። አቶ ማሞ ምረቱ በማብራሪያቸው በገንዘብ በፖሊሲ ማሻሻያ ለመጀመሪያ ጊዜ ተግባራዊ የተደረገ በተደረገው ባንኮች እርስ በርሳቸው የሚበዳደሩበትን የገንዘብ ገበያ በመስረታ ባንኮች አቅም ያሳደገ መሆኑን ተናግረዋል። በማሻሻያ መሰረት የንግድ ባንኮች በማሻሻያ መሰረት የንግድ ባንክ የንግድ ባንኮች ወደ ብሔራዊ ባንክ መምጣት ሳይጠበቅባቸው በመገበያየት የጥሬ ገንዘብ ሲያጋጥማቸው መፍትሄ የሚያገኙበት ነው ብለዋል። በዚህም ባለፉት አስር ወራት ባንኮች እርስ በርሳቸው እስከ ሰባት መቶ ቢሊዮን ብር መገበያየታቸውን ተናግረዋል። በገንዘብ ፖሊሲ ማሻሻያው የሰነድ ግብይት አሰራርን ተግባራዊ በማድረግም ባንኮች ከብሔራዊ ባንክ የሚገባዩበት ሂደት እድል መመቻቸቱን ገልጸዋል። ይህን አሰራር ገንዘብ በገበያ ውስጥ በስፋት የሚሰራጭበት ጊዜ ብሔራዊ ባንክ ገንዘቡን ከገበያ ውስጥ ይሰበስባል። እንዲሁም የኢኮኖሚ ሁኔታው በሚንቀዛቀዝበት ጊዜ ብሔራዊ ባንክ ለንግድ ባንኮች በማበደር ኢኮኖሚውን እንዲነቃቃ የሚያደርግበት መሆኑንም መሆኑን ነው ያስረዱት። እስካሁን ድረስ በዚህ መንገድ 530 ቢሊዮን ብር ግብይት መከናወኑን ገልጸው ከነዚህ የገንዘብ ፖሊሲዎች ማሻሻያ ዋጋ የዋጋ ንረትን በተሻለ ደረጃ ለመቆጣጠር ያስቻሉ መሆናቸውን ነው የገለጹት። አፈሩን መርምሮ በአንድ ሰዓት ውስጥ መቶ ችግኞችን የሚተክል ሮቦት። ብራዚል በአንድ ሰዓት ውስጥ መቶ ችግኞችን መትከል የሚችል ሮቦት ወደ ስራ አስገብታለች። የምድር የምድር ሳምባ እየተባለ የሚጠራው በአማዞን ተፋሰስ የብራዚል ኢንጂነሮች የሰሩት ይህንን የደን ሽፋን ለማሳደግ የሚያስችል ዘመናዊ ሮቦት ከሰዎች የተሻለ ፍጥነት እንዳለው ተነግሯል። ፕላንቲዮ መቶ ደግሞ የሮቦቱ ስያሜ ነው። ፕላንቲዮ መቶ ደግሞ የሮቦቱ ስያሜ ነው። ሮቦቱ በተራቆጠ መሬት ላይ በመንቀሳቀስ በቅድሚያ የአፈሩን ሁኔታ መርምሮ አስፈላጊ መረጃ አስፈላጊ መረጃዎችን ከሰበሰበ በኋላ ነው ጉድጓዶችን በማዘጋጀት ጉድጓዶችን በማዘጋጀት ወደ ተከላ ስራው የሚገባው። ሮቦቱ የበለጠ ልዩ ያስባለው ጉዳይ ፍጥነቱ ብቻ ሳይሆን በሰዎች ሲሰሩ የነበሩት ስህተቶችን በማስወገድ መቻሉ ነው የአፈሩን ንጥረ ነገር እና የእርጥበት መጠን ላይ ተመስርቶ በሰው ሰራሽ አስተውሎት ኤአይ በመታገዝ ሀገር በቀል የሆኑ የዛፍ ዝርያዎችን እንደሚመርጥ የብራዚል መገናኛ ብዙሃን ዘግበዋል። የተከላ ስራውን ከጨረሰ በኋላ የተተከሉ ችግኞች በፈንገስ መሰል በሽታዎች እንዳይጠቁ እንዲሁም በውሃ እንዳይሸረሸሩ በተለያዩ መድኃኒቶችን የማከም ስራን መከወን ይችላል። ሮቦቱ የችግኞችን የመጽደቅ መጠን ከስር እስከ ስር ይከታተላል። ምናልባት መድኃኒት ካስፈለጋቸው ደግሞ በድጋሚ የማከም ስራን ይሰራል ተብሎ ተገልጿል። በዚህ ሮቦት አማካኝነት የተተከሉ የጽድቀት መጠናቸው 80 በመቶ እንደሆነም ኢንጂነሮቹ አረጋግጠዋል። ሮቦቱ ከፀሐይ ኃይል የሚሰራው በመሆኑ የመንገድ መሰረተ ልማት ባልተዘጋጀባቸው ቦታዎችም ችግኞችን ለመትከል ይውላል ብራዚል በአሁን በአሁኑ ወቅት ብራዚል በሁሉም የአየር ሁኔታዎች ውስጥ ሆነው ለሚሰሩ መሰል ሮቦቶች እያመረተች ትገኛለች።